ምን አውቃለሁ። ሮምዬ ሮምዬ፣ የሴቶች የአራዳ ጥግ ሮምዬ፣ የሴቶቹ አልክ ሮምዬ፣ የማ ፎቶ ነው? እኔ ኮኬት እንደምታገኝ ራሱ እኮ ግራ ገባኝ። ምን አውቃለሁ። ይሄ ምንድን ነው? ሦስት ናቸው የሚልኩልኝ፣ እንደ የኢትዮጵያ ካርታ ቀዩ የለም፣ አይታል ግሪን እና የሎ የጉራጌ ባንዲራ ነው። በወርቅ ነው። ታዲያስ። ግን ቀዩ የለም፣ አየው የጉራጌ ባንዲራ ግሪን እና የሎ ነው። እኛ ስር ሞታለን፣ ባንዲራ መጣ፣ ቀዩን አወጣ ነው፣ ደም አንፈልግም። ሮብዬኔ ቆንጆ አምሮብሻል። ያ ምን ላድርግ ብለ ዝርያ ሁሌ እንዳማረብሽ እግዚአብሔር

እነዚህ ብብታም ጭድ ራሴ አይምሯቸው ራሱ ጭድ የሆነ ደግሞ አንድ አሁን ደግሞ ያመጡት ፋሽን እዚ ዛማሪያ የሆኑ ችኮች ነጭ ዊግ አድርገው ነጭ ለመምሰል የሚጋጋጡት ነገር። ምን ላይ ነጭ ዊግ እንዴ? ጂጂ ክያን አላያትም። ጂጂ ክያ ይቺ አቢባ የሚሏቸው ጥቁር ናቸው። ቀይ ዊግ ነጭ ዊግ አናታቸው ላይ ጭነው በቃ የሴቶችን መብት የደፈሩ ነው የሚመስሉት። መልካቸው ራሱ እስማ በስማ አቢባሁን ከበፊቱ መልኳ ወደድኩት እንትን ይሻላል። ይሄ ምንድን ያደረገችው ማስኩ ተመቸኝ። በቃ እንደውም መልኳ በሱ ይሻላል። በስማ እብድ የሚመሳስሉ ቺክ ኬት እንደሚያመጡ ይሄንን ቀይ ጭድ ጭኑና ጅጅክያ ደግሞ ያለቀ መሀሉ ላይ ራሱ ያለቀ የሳሳዊ እያደረጉ ይመጣሉ። አራ እንጅቦኛ፣ በቃ መከራች። ስንቱን እናስተምር። በእናት ምንም ተፈጥሮች ነው የሚቀኑበት አደለ እኛ በተፈጥሮ ነው የምንንቀሳቀሰው እኮ አመዳም የመሰለችክ ማየት እኔ እንደመረረ ይምስማ። አንድ ናቹራል እኮ የለም፣ ኤቭሪቲንግ የጂጂክያ ከንፈር። ዛሬማ እንደ መሬት ውሃ ያጣ መሬት ስንጥቅጥቅ ያሰምን መሬት መስሎልሃል። ከንፈሯ ተሰነጣጥቆ ባዝሊን እንኳን አታረግም። ቢጠፋ ቢጠፋ ባዝሊን። ተነካክታችኋል እንዴ ነው የሚከሱ? ሀገር ምን አባቷ ሁሌም ታስጠልና፣ ባትነካኝም እነካታለሁ። ምን አባቷ ታመጣለች። ደንቆሮች የገዛ የባሏን የልጇን ባል በቀዳዳ እቃውን አይቾችን ታክላለች የሚል ችክ። አሁን ጤነኛ ነው? አማቾች እኮ ፈሩ። አሁን ሜድ የሚስቶቻቸው እንዳለ የሚሾፉ መስሏቸው ፈሩ። እንዴ እንዴት ግን በቀዳዳ ልታዩቻለች? እሱ ይግራለመኝሱ እኮ ነው። አስበው የሄደችው የሄደው ልጁ የሚስቴ እናት ጋር ብሎ ነው። ሹንቱ መጥቶበት ላዘጋውሉ ትችላለን። ገርበብ ልታደርገው ይቺ ሴጣን በቀዳዳ ልደፍረው ነው አይተው ጎምጅታ ስታበቃ ትንሽ ቆይታ ደግሞ ደፈረኝ። በዝች እንዲህ ባለችበት ጣቷ ደፈረኝ እሷ አርጉ ዞን አልጋ ላይ ይሆናል አለችም። ይቺ ጭድ ጭንቅላት እኛ ያለችውን ማናስቀምጥ መስሏት እኮ ነው ደንቆሮ ችኮች እግዚአብሔር ደፋር ችኮች፣ አሁን እኔ የሚስቱ እናት ቤት ሄዶ ወንድ ልጅ ሽንቱን መሽናት አልቻለም፣ በሷ የተነሳ ፈርቶ እንዳይታይበት ወይም ሚስቱን ይዞ ገብቶ በልብስሽ ከሊልልሽና እያለ እኮ ነው ወንድ በሷ የተነሳ ዝርያ ያው ከተማ ጌታን ተቀብላለች ምናምን ሲሉ ነበር። ማን እሷ እያለ ኧረ በወሰዱልን እና በገላገሉ እነሱ የማይሰበስቡት ቅራቅንቦ የለም። በወሰዷት ኧረ ጌታን ተቀበለ፣ እግዚአብሔር ይመስገን። ይኸው ፀባይ ገዝቶ ዝርያ የሚችለውን እስቲ ያብስ ነው ገለቴ የምትባል ችክ እኮ እንዳለ ለነይ ጩፋ መሬቷን ሸቅላ ምንም ማያውቅ ወንድ ላይ እላዩ ላይ ጭና አስራ አንድ መሬትና ፕላስ አምስት መኪና። አሁን ስትጠየቅ ዝርያ ከድሮም የገዙትና የሸጡትን አብራ እየቆጠረች እኮ ነው። አምስት መኪና ኖሯቸው አቅም የገዛውንም የሸጠውንም ትቆጥራለች። መሬት ደግሞ ይገዙና ይሸጡ ነበር። ገዝታ አይሸጠችውንም እየቆጠረች አይዞሽ ገለቴ ያልተመዳችም እንዴ! አይዞሽ ገለቴ። ዝምብሮ እኮ ነ ሚጮሆ ተባነነበት እኮ አልሰማ። ለፓስተሮቹ ለሊት ለሊት ትጸልያለች። ትችያለሽ ገለቴ፣ ያዘው ገለቴ እያሉ ፓስተሮች ለሊት እያጸለሉ ገብራ ገብራ። ይሄ አስራት በኩራት እንደሚያወጣ የለም ጩፋ አንዱ ለእንትናሉን ገብራ ገብራ መሬቱ አሁን ቼክ ሲደረግ ማን የወሰደው እንዲህ አስራት በኩራት ሰታ ነው። መሬቱ ጠቅላላ ፓስተሮች እጅ ላይ ወደቀ። ልጁ ምንም የማያውቅ ምስኪን ራቆ ኃይሌ እኮ ነው ቢሮ አስገብቶ ቀጥቅጦ አስቀጥቅጦ በኋላ እውነቱን ሲያውቅ ደንግጦ ለቀቀው። ፌደራል በኩል አዲያስ ኃይሌና መሰረት ደፋሯ የምትባል ደፋሯ ምትባል ይሻላታል። ማን ደፍሮ ነው ደፋሯ። ሁለቱ አስመጥተውበሆሊ መቀጥቀጥ ማስቀጥቀጥና ጅቡ አሁን ሳስበው መንግስት ነው ያለው። ምን መሰለ፣ አስጨቅጭቀው አስይዘውት ፌዴራል ግድንግዱ አላየው መኔ አላሰርኩም። እንዴት ታዲያ ሁለት መንግስት ነው እንዲ ያለው? ማን ያሰረው? እነሱ አላሰርንም ብለው ለጠፉ። የልጁ አጎት ቁቁ ታሰረ ይላል። በኋላ ፎቶ ጉርሻ ለጠፈ፣ ልጁ እራቆቱ ቲሸርቱም ሀይሌ የለካዋለሁ ብሎ ዲዛይነር ነው አለ ልለካው ብሎ አውልቆት። ቲሸርቱ የለም ቲሸርቱ የለም። ትንሽ እየሽጉጣ ሲዘው ተይዟል ብለው ፖሰቱት። እግዚአብሔር ስላሴ። ሯጩ የራሱ የሆነ የተጠናከረ ምናምን አባላት አሉ። እንዲህ ሰውን እያገቱ ምናምን። አውራውን ማፊያው ነው አለ

እነ ሀይሌ አስታራቂ እንዳልነበረ አስደብዳቢ ለውጡ ራሱ አይከብድም ለሀይሌ አስታራቂ ላይ የተነሱት የሰውን ህዝብ ንብረት እየዘረፉ እንትን ለማለት ነው። ለካ ዮኒ ማኛ አንተን ራሱ የሃይማኖ ነገር ባይሆንብኝ እኔ የምጠቀልልና ገባ ነበር። ዮኒ ራሷ የሆነ መሬት ተመርታለች አሉ እዛው ቸርች ሰርታ የራሷ ቸርች ልትመራ ዲሲ ነው ምን አካባቢ ድረሱ እያለች ነው አሉ። ይመቻት፣ ያለ ጀባ ብለዋታል። እኔም ልግባ እንደ የሃይማኖቴ ነገር ከሆነብኝ እንጂ ማን ይሞታል መሬት ከተሰጠ፣ ግን ሃይማኖቴ ግን ሃይማኖት እሚያረግ ከሆነ ማን ይበነጥጣሉ እና አረጁ ቦ ለተወሰነ ጊዜ ጠንጥጥ እና የሆነ መሬት ጀባ ብለው የሆነ ዮኒ እኮ መጦሪያዋን እየሰራች ነው አሁን። ምን ያህል ቢቀረው ነው መጦሪያውን ገብቶ ከአንዳንድ ይረከባል ጅቦ ተቀይሰ ግባ ሳብ በኩራት መሬት ማሉ የሚሰጡት መሬት ፍንፃ ሁሉ የሚሰጣል። ለሌሊት ከሆነ አሉ የሌሊት ጸሎት ላይ የስሪ ኦክሎክ ሌሊት የተኝቶ አዳሜ ፈሱን ሲያንዛርጥ አንተ ሶስት ሰዓት ከነቃ የሶስት ሰዓት ጸሎት ላይ ከተገኘ ፍንፃ ሁሉ ሊደርስ ይችላል ነው የሚሉት። እንዲህ ወይናና አሁን እኮ እንደ እዛ ገብታ አውቀ ገብተ ንሳ መግባት አይሆንም። እግዜርም መሸወድ አይቻልም። እ እኔ ዛሬውኑ በጠነጠጥኩና እንዴ ድርሻይን ተቀብዬ ንሳይን ብገባ ግን አውቄ ገብቼ እንዳይሆንም እንጂ ኧረ እኔ ከአንዳንድ ነበር ምገባው እንዳለ የገለቴ መሬ ቼክ ሲደረግ እነዩ ጭፋ ተከፋፍለውታል። ወይ አስር ቤት አለኝ ያለችው ለአስር ፓስተር ነው የተሰጠችው። እንዴት ጃባ ብላቸው ወፍ የለም። ምን እያስነኳቸው ነው? እኔ ያልገባኝ ነገር ሮሚ ማለት አንድ ሰው ሀሪያ ብለዋት አላሉ? ሀሪያ ብለዋት አላሉ? ገለቴ ለሊት ለሊት ሁሉ ለሰው ትጸልያለች፣ ሩጫዋን ትታ ትሬኒንግ የምትነሳበትን ሰዓት አሁን አንደኛ ሰባኪ ሆናለች አሉ አሁን ሐዋርያ ገለቴ ነው ማለት ያለብህ። ሐዋርያነቷን ካላረጋገጥ ችግር ነው አሉ። አዋሪያ ገለቴ ቤቷን ለፓስተር ውስጥ ሰጣ ባለው ኃይሌ እንኳን አሳጋጅ ስትሆን ከሰላማዊ አስታራቂ ያኔ ትግራይ ጦርነት ላይ አስታራቂ አልነበር ነበር ምን ዋና ጦርነቱ፣ ለውጡ ግን የትግራይ ጦርነት አላስታረቀም። በዚህ አጋጣሚ ሮም የተሳሳተ መረጃ ነው እንዴ? ታንክና ክላሽ ይዞ አይደል እንዴ ሲዘምት የነበረው ዋና ዘማች ነበርኩ። እንዴ፣ ሊያስታርቅ ሄዷን ነበር እን ፈተሹኝ ነው ምን አሉን ሲሉ የነበረው አውቁ። ነው ሊያጣላ ነው እንጂ ኃይሌ ሊያስታርቅ ፍጹም። ትግራይ ያልገባ አረም አይኑ ትንሽ ስለሆነ ዝም ብለ እንትን አልከው እንጂ፣ አሁን ደግሞ ቱርክ ሄዶ አይኑ ሁሉ ከፍ አድርጎታል ለሚባል። እኔ ያላየሁም አሉ ነው እኛ አሉ ነው በሰማ ነው ነው የምናወራው። ግን አይዲ አይደብረውም ወይ የሰው ባለ አምጥቶ ማስቀጥቀጡ ምንም መረጃ የሌለ እንትና ብቻ ውታ ስላለቀሰች ሯጭ ወዲና ወዲህ ሳይጠራ የሰው ሰው አግተው ቢሮ አስገብተህ ታስቀጠቅጣለህ። ግን መንግስት መጠየቅ አለበት እንደነዚህ አይነት ሰዎችን ማለት ነው መጠየቅ አለበት። የልጁ ቲሸርት የተደስን ጉቺ ነው ያደረገው ሀይሌ ልለካው ብሎ አውልቆት በዛው ተረስቶ እግዚአብሔርን በጣም ሚገርም ፓስተሮች ግን በህግ ቁጥጥር መዋል አይችሉም ማለት ነው። እንደዚህ የሚያጭበረብሩ የራሳቸው ሁሉ እስር ቤት እየሰሩ ነው። አንደርግራውንድ እነዩ ጭፋ እንዴት ማለት ካላመንሽ ምናም ትታስ ካላመንክ እዛ ያልከውን ከዘላም ብርት በስነስራ አካላል እዩ ጭፋ አንደርግራውንድ እስር ቤት እያሰራ ነው። የሚቃወሙት ሊያስር እዚህ የጭፋ እስር ቤት ወይናና በጉልበት ጌታን ተቀበል ተጀመረ ያሉ በትክክል ካላልክ ኢየሱስ እንዴት እንደያዘ ምናምን ካላልክ እታች እስር ቤት አለ ያስገባሃል። ግን መንግሥት በእነዚህ ፓስተሮች ላይ እርምጃ መውሰድ አለበት። ያልሆነ ያልሆነ ነገር ነው። ህዝብን እንደ ህዝብ አደባባይ አውጥተው ሳር እያስጋጡ ስንት ነገር እኮ ሰሩ። ለምንድን ነው ኢትዮጵያ መንግሥት ለመሰለ አሁን የነሱ ሲስተማቸው እንደምንም ሰይፉ ፋንታውን ጋር ትቀርባለህ። ይሄ መላጣ ሆዳም ሆዳደር መላጣ ምንም ችግር የለበትም፣ ያገኘውን ገሰስ ገበሰሱ እንኳን እንደ እሷ ታዋቂ ኤኒ አሰስ ገሰስ፣ እንደባለፈው የኩላሊቶቹን ለብቻ ለብቻ አቅርቦ አጣልቶ እንዳጋደላቸው ይችንም እውነት እሱ ፍትህ ፈላጊ ቢሆን መታ ትነግረዋለች። ይሄ በኢትዮጵያ በጠራራ ፀሐይ ስሟ ገለቴ ሆኖ ጠበቆቹ ራሳቸው አይደነግጡም እንዴ? እሷን ኬስ ይዙ እንኳን ሊያዛቡ ማለት ነው። የማይመስል ነገር ለሚስት አትንገር። በዚህ ዘመን ገለቴ ስሟ ብቻ ይበቃል። ገለቴ ተብላ ፍትህ ጎሎባት እኛ ደደብነን አምኖ ደደብ። ገለቴ ተብላ አይዞሽ ገለቴ ከስሟ ሁሉ ሁሉ ያቋል። እሷ አበቃውና ዳኛው ፍትህ አዛቡባት አምኖት ስቱፒድ። እኔ ይሄንን የማምን ሴት አለ በስሟ ብቻ ገለቴ ነኝ ብላ ስታስመዘግብ እንደዚህ ነው ሁሉም የሚላት፣ ሄይ ሄይ ሄይ እያለ የሚቀበላትን ሴትዮ እንትን ሆነብን ያለች። አስራ አንድ መሬትና አምስት መኪና በልቶኝ አስፈራርታኛል። ልጁን እኳ አስፈራርተው ሽጉጡ በሽጉጥ መኪና ሁሉ ወንፊት የሆነበት ተለጥፏል እኮ የዛሬ ስንት ጊዜ ወንድሙ ያወጣው እና ሸሿ የአመላጣ ሚዲያ ላይ ያወጣል በቃ እጃጅሉታለ እኔ እኮ የመጀመሪያ ቀውነት መስሎኝ አዳምጬ አበርኩኝ። ወጥቼ እንዴት ይች ኢትዮጵያን ያስጠራች ሳስበው፣ ግን ገና ሮሚዬ ምን አይነት ትምህርት እየተማረ እንደሆነ ታውቂያለሽ? ምንም ነገር ሲመጣ ማጣራት ቀድሞ ከመናገር እናቴን አሁን አሁን ህዝቡ ይራሱ። በኋላ እኔማ ዝም እያልኩ ይውላችሁ። ለማንኛውም ሪከርድ አርጓት ሮሚ ምናምን እምትሉ እናት ድንጋይ ትበላለች። ሪከርድ አርግ ምድረ

ቁጭን ያለች አግብቻለሁ። አባቴ ግን ቴስታቸው መሳሳ ጭንቅላቸው እኔ ጠርጥሬያለሁ። ይወልዳል እሱ ይወልዳል፣ አረ ይወልዳል። ደግሞ ካገባ በኋላ ነው በፊት ነው የወለዳት? የሆነ ቀን ሸብሯት ነው። ወላሂ ብላለች። እኔ አምኛታለሁ። ከፈለግን እኔም ማድረግ ይችላል አለች እኮ። ግን ተማምናለች ትክክል እንደሆነ ነው። እንግዲህ አስበው በዛሬ ጊዜ ወተ ለሳክስ እንኳን ቢሆን ወላሂ ብላ ምትቀልል ሙስሊሞች ሶስቴን ወላሂ ወላሂ። አባቴ ነው ሰይፎ ያለችው ወላሂ ብላሂ ብላለች። ስለዚህ ብታሻ ወላሂ ብላሂ ነው ያለችው። እንዴ ሰይፎ አባቷ ነው፣ መልኳም ይመሳሰላል። ዴኔን ቼክ ይደረግልን ያላይ ሀፒ ፋዘርስ ደይ። ስማ ሰይፉ ፋንታውን ሀፒ ፋዘርስ ደይ ለአራት ልጆች አንዷን እንዳትክል ደርሰንባል። ቁጭ እራስህን አልተመለጠችም። ከለሯ እንትን አለ እንጂ ራሱ ነው የምትመስል አንድ ልጅ። ሀፒ ፋዘርስ ደይ። በፊትም ያላመንከው ልጅ እየወጣ ነው ማለት እኮ ነው። ግን ታውቂያለሽ ወልጃለሁ ብላለች ሀያት። ሰይፉ ፋንታውን እንኳን ለፋዘርስ ደይ ሀያትም እንኳን ሆንክ ደስ ብሎናል። ወጣት ወጣት ሲሰራራ ሀያት ሀያት መሆንሽም መውጣቱ ጥሩ ነው። ሰይፉ ሳያውቀው የልጅ ልጅ ማየቱ በጣም ደስ ይላል። ግን የኢትዮጵያ ሕዝብ ማለት ማስመርመርም በዚህ ጉዳይ ላይ ደግሞ ጠልቅ ያለሁት ኢትዮጵያ ነው። ለማንኛውም ኢትዮጵያ መግባቴን ያላወቃችሁ ሰዎች ካላችሁ አሁን የምገኘው ኢትዮጵያ ነው። እንደፈለግኩ የመናገር መብት አለኝ። ገለቴ ድርግም አርጋ አስራ በኩራት አስራ አንድ መሬት ገብራ እንጂ ባሏ የበላት አስር ሳንቲም የለም። ለፓስተር ለእያንዳንዱ ፓስተር መሬቷን አስረክበዋል። ሂዱና እዛ የሰጠችበት ተቀበሉ። ማንንም ሄዳችሁ በኢትዮጵያ ምድር ላይ እንደዚህ አይነት ስቅጥና ማድረግ አትችሉም። ደግሞ በብሔሩ ሲጠለጠል ነበር። በእናትሽ እንዴት እንዳሳዘነኝ ገብረ መድን ነው ገብረ ምናምን መጨረሻው፣ የአባቱ ስም ስለሆነ ይሄ ጁንታ፣ ይሄ ሌባ እያሉ እንዴት እንዴት እንደሚያስጉጁ። ሀፍ ጉራጌ ሀፍ ትግሬ ነው አሉ እኮ ደግሞ መጥተው ዘመድሽም ነው ይሉኛል። ሁለቱም ቢሆን ገባ። ሀፍ በባሌ ሀፍ በራሴ ጉራጌ ነኝ። ሙሉ ይመለከተኛል። ስለዚህ ለሰውየው ፍትህ ጠይቃለሁ። በብሔሩ ከሆነ የሚያጠቁት እኔ አለው። ግን የሆነ ነገር አዙሮባት ነው ሐዋርያ ብለው ሸልሟት ከሯጭነት ሐዋርያ ይበልጣል ብለው አሳምኗት መሬቷን እነ ጭፋ አርገው በልተው ግብር ብለው አፈር ይገብራቸው። አሳዘነችኝ ገለቴ። የስንቱን ምስቅልቅሉን አወጡት። እነዚህ ፓስተሮች ግን ለምንድነው የማይጠየቁት? ሮሚይ ለምን አይጠየቁም? ግን በጣም የሚያሳዝን ታሪክ እየተሰራ ኩ ምንም ላይ ቁጭ ብለው እየተሰደቡ አብይ ራሱ ፓስተር አይደል? የሚያጭበረብሩ ሰዎች ላይ ለምንድን ነው መንግስት እርምጃ አይወስድም? ለምንድን ነው እስቲ? ራሱ ፓስተር ነው እንዲሆነችው አልሰማህም? መንግስት ራሱን ፓስተር ነው አላሉም እንዴ? አብይ ማው ፓስተሩን ሲጸልይም ሲያጸልይም እንደነበረ እናውቃለን። ቢሆንም ግን ሮሚዬ ተመልከች የኦርቶዶክስ ቤተክርስቲያን ለማንቋሸሽ ለመሳደብ ገዳማት ውስጥ ያሰለጥናሉ አባቶች ጥይት ታጥቀው ተገኙ እየተባለ ቤተክርስቲያን ውስጥ የድሽቃ ቀለሃ ተገኘ ተብሎ በኢትዮጵያ ቴሌቪዥን እየተዘገበ ፓስተሮች አይናቸውን አፍጥጠው አይናቸውን አውጥተው ሲያጭበረብሩ፣ ሲዘርፉ፣ መሬት መኪና ሲያሸጡ

ዩቱብ ላይ ገባለሃለሁ በጓን ይዘው። አሁን ኮንሰርት አላት ለንደን፣ በጉን ይዤ ካልሆነ አልሳፈርም ብለ አየር መንገዶች ትልቅ ክርክር ውስጥ ናቸው። በእግዚአብሔር ድግም ውስጥ እንደ እንደ ኑሪ ተብዬ ለምንድን ነው? ፊየልማሎ ነው ኑሪ ተብዬ ለምንድን ነው? ነው የኔ ፀባይ የኔ ባህሪ ለጌታ ቤት ይመቻል። እንደ በግ ለምን እንደው አኖረው? እንደ ፍየልስ ብትሆን ምን ሊመጣ ነው? ከዛ ደግሞ በሚድር ላይ ጨውኑ ተብለናል እንዴ? ሚድር ላይ ጨውኖ ከብዬ ለምንድን ነው? ሲኳርሞ ነው። እንደሷ እሷ በእሷ በጣም የምትመቸኝ እግዚአብሔር ደግሞ ሐዋርያ ማነው ስሟ? ሐዋርያ ናት እንዳለ ገባውን ሐዋርያ ሆነዋል። አውሬ ብላችሁ ሁሉም ሐዋርያ ናቸው፣ ግን ለማጭበርበር ነው። ህዝቡ እኮ ያሳዝናል። እግዚአብሔር እኮ ጻሊያት ጠብ የሚል ጸሎት እኮ ጠፋ። እንዳለ ወፍ እንደ አገር ሰላም ሲጸልዩ ጦርነት ይመጣል። የእናሱ ጠሩ ተመጣ አካውንታችሁን ስጡን ብር ይገባላችኋል ብለው ቤታችንን ይነጥቁናል። ሩም እየ ወዴት ነው የምንሄደው? ሰኞ ሰኞ እኮ ባንክ ቤት በተለይ ንግድ ባንክ ሊያለቅስ ማናጀው ጌታ አርባ አምስት ሺህ ከቷል ይላሉ እየሄዱ ወዴት እንደሚና አንተ ችግር አለች እሺ ብሎ ቼክ ሲደረግ ጭራሽ ዜ ኧረ ያው አርባ አምስት ብር የሌለውን አርባ አምስት ሺህ ሚሊየን ብሎ ፈጦ የሚመጣ አለ። አንድ እኮ የባንክ ሰራተኛ ወጥቶ ኧረ እባካችሁ ስራ እንስራ፣ አሉ እኮ አረ እንስራበት። ተዉ ያልሰራኸውን ኬት ብሎ ነው እግዜር፣ ለአንተ ብር አካውንት ውስጥ የሚከተው ቪዛ ትፈልጋለህ። የቲም ሀገር ለሜርት ይላለች ደግሞ። አዎ በቃ ጀርመን ተመቷል፣ ቻው በላቸው፣ ቻው። እንዴ ምን አይነት ዘመን ላይ ደረስን ግን! ሰው ማለት ነፍሰ ገዳይ ነበርኩ፣ ሌባ ነበርኩ ግን ወደ ኢየሱስ ተመለስኩ የሚሉ ሰዎች ለህግ ቀርበው ተፈርዶባቸው ፍርዳቸውን ጨረሰው ነው ወይስ? በጣም አስታወስከኝ። ይመጣልና ገብየው ወግቸው ፈርጫውን በቃ ምናምን ሲል ህጉስ ማንን የገደልከው ብሎ ጩፋ መጠየቅ ነው። ኧረ ምን አገባው? ከዛ ይወት ቀየርኩት የሚለው ነው እንጂ ስለተፈጨፈጨው ሰውዬ ስለተወጋው፣ ስለተደፈረው ሂዶንኪር አንዱን አይተዋል ደፍሬ ያለው የጎረቤት ልጅ ብሎ ማን የትኛዋን የጎረቤት ሴትዮ ደፈር? ካይደል ምን አገባችሁ ስለደፈረችው፣ ዋናው ኢየሱስን ተቀብሏል ማለት ነው። በዚህ ግን ለምለም ህግ ማቀርባቸው ማን ያቀርባቸዋል? ማን ይጭፋኮ እስር ቤት እየሰራ ነው፣ አንደርግራውንድ። እሱን የተቃወመ ሊያስር እስር ቤት ያለው እንዳለኮ እስር ቤት አላቸው። የግል እስር ቤትም ሊጀመር ነው ተብሏል። ፀባያችንም ማሳመር ነው። የጃ አለበት እግዚአብሔርን፣ ሮምዬ ይሄ ነገር ግን እንደ ኢትዮጵያውያን በህግ መታየት አለበት። እግዚአብሔርን የኢትዮጵያ የኦርቶዶክስ ቤተክርስቲያን እንዴት እንደሚያብጠረጥሏት እያየሽ ነው አይደል? እኛንማ በቃ የመጣ የወረደ አንድ ደግሞ ጨለሌ እብድ መታልሃለች። ሰኞን አርብ ነው ብላችሁ መኑ የምትል እብድ ደግሞ ኮልፌ ማርያም ማርያም በአንድ ነው ስትባል በስላሴ ቦታ ሰባት ተክታ ጭብርብርብርብር አድርጋቸው። ደግሞስ እዛ ያለ ሰው ሺ ምስኪን ነው በደካማ ጎኑ፣ ከለንደን ከአሜሪካን ሀገር ሚስታቸው ምናምን ጥለው በባዶ እግር ይከተሉዋሉ ምን እያለቻቸው እንደሚገቡ እሷ ብቻ አደለችም። ደግሞ እነሆ ፍቅሪ ዝም የሚባለው ደግሞ ጭራሽ ጠላት ሆኖ የተነሳብሽም አለ። ተመልከች፣ የእሱ አይነት እምነት ደግሞ የተለየ ነው። ነጋሪት ጥሩምባ ይዞ ኪልኪል፣ እንዴት የት ነን? ህግ የለም ወይ? ወይኔ ፍቅሪ ዝም፣ የምግብ ቤት የኮልፌ ምግብ ቤት ምግብ ሲደርስ እንደዚህ ደረሰ የሚሉትን ቃጭል ሰርቆ ጨረሰው። ዛሰፋ ሰርቆን ልሱን ይዟል። ጭራሽ የመዘምራን የሚመስል ቀሚስ ለብሳ አሁንማ ቀሚስ ለብሳለች። ጾም ተፈታ ብላ ምግብ ደርድራ ታንቀሻክሻለች። እሱማ የሆነ ያጨሳል ያጨሳል እኔ አይቼዋለሁ። ድብናርጎ ነው የሚያጨሰው። ፍቅር ይዝም አጭሶ ሊያጨስ ይመ

እኔ ነገ መወቀስ አልፈልግም። ከዚህ በኋላ እኔ እሱ ጋር ገብቼ አላብድም። የምሩ ሊያረገው እኮ ነው። ይሄ እጅ ሊሆነ መስሎት ማለት ነው። ምን አረገው እኮ በቃ። ሮሚዬ፣ የኔ ቆንጆ ገብተሽ ስለወራሽ በጣም አመሰግናለሁ። እኔም ወደ ቸርች ሊሄድ ነው። የሆነ ነገር ለማግኘት ሞክር። አብራችሁ አልቻልናችሁም እያሉ ነው። ያጋጥማል። ሀፒ ፋዘርስ ቤትሽን ስከፍት ይመጣሉ። ሮሚን ይዘን ወደፊት እንወዳታለን። ሳይታክታችሁ ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁ እንወዳችኋለን። ግን ታብታብ አታደርጉ። ችግራችሁ ይሄን አንድ ሺህ ምናምን ሰው አይደለ። ግን ስራ ስድስት ለምንድን ነው ግን ለምንድን ነው ግን ለምን አብረን ከፍ አንልም?